እንደ ደቡብ ክልል ያሉት ተቋማት የሆስፒታል 39 አለን። ከነዛ ውስጥ እንግዲህ ስፔሻላይዝ ሪፈራል ሆስፒታሎች ሁለት አሉን። ከ39 ውስጥ ስድስቱ በነን ገቨርንመንት የሚያዝ ነው፣ በግልን ጨምሮ ማለት ነው። 290 የሚያክሉ አሁን በቅርብ የተመረኩትን ጨምሮ ጤና አጠባበቅ ጣቢያዎች አሉ። 1324 ጤና ኬላዎች አሉ። የግል ክሊኒኮች ከ200 በላይ አሉ ማለት ነው። ስለዚህ አገልግሎት የሚሰጠው ይሄ ነው። ወደ 27 ሺህ አካባቢ የጤና ባለሙያ የጤናውን ሴክተር የሚደግፍ የሰው ኃይል አለ ማለት ነው። ከቀበሌ ጀምሮ እስከ ክልል ማለት ነው። አሁን ላይ ሁሉም ጤና ተቋማት አገልግሎት እየሰጡ ነው። በደቡብ ኢትዮጵያ ክልል ያሉት ማለት ነው። እነዚህ ሪፈራል ሆስፒታሎችንም ጀምሮ ማለት ነው። ላስት ዊክ አካባቢ በተወሰነ መልኩ የዲላ ኮምፕሬንሲቭ ስፔሻል ሆስፒታልና የሰወዶ ኮምፕሬቲም ስፔሻላይዝ ሆስፒታል ላይ የተወሰኑ ነገሮች ነበሩ ስራ ላለመስራት የተነገሩ ግን በንግግር ተፈተዋል። ሌሎቹ ላይ መቶ በመቶ አርባ ምንጭን ጨምሮ በሁሉም ተቋም ላይ አገልግሎት እየተሰጠ ነው እስካሁን ድረስ ከትላንትና ወዲያ ጀምሮ በተቋም ደረጃ በወረዳ ና በከተማ ደረጃ ዛሬ የምጠቃለል ደግሞ በዞን ደረጃ ውይቶች ተደርገዋል። እና ባለሙያው ኔኑን ያቀረባቸው ጥያቄዎች አሉ። እነዛን ጥያቄ ስናቀርብ አገልግሎት ማቋረጥ የለብንም የሚል አቋም ያዛቸው። በዚህ አጋጣሚ በእኛ ክልል ያሉትን የጤና ባለሙያዎችን በሙሉ ማመስገን እፈልጋለሁ። ስለዚህ ዞን መፍታት ያለበት፣ ወረዳ ከተማ መፍታት ያለበት፣ ክልል መፍታት ያለበት እንደተጠበቀ ነው። በሚኒስቴር ደረጃ የሚፈቱትን ጥያቄዎችን እንግዲህ ቁጥር አልገለቅመን በሚቀጥለው ሳምንት ክቡር ስመስታደሩ ባለበት ውይይት እናደርጋለን ማለት ነው። ስለዚህ ዲሲፕሊንድ በሆነ ወይ ነው የሙያ ግዴታቸውን እየተወጡ ያሉት። የጠየቁት ጥያቄ በየደረጃው የሚፈታ እንደሆነም እና እንዲህ አይነት ችግር ሲገጥም ደግሞ ቁርጠኛ ሆኖ ከፊት ሆኖ ህብረተሰቡን የረዱ መሆናቸውን የሙያ ዲሲፕሊን የሚያሳይ ነው እና በዚህ አጋጣሚ ሁሉንም የጤና ባለሙያዎችን ማመስገን ፈልጋለሁ። ሆስፒታሎቹ፣ የዩኒቨርሲቲ አመራሮች የሰሩ ስራ በጣም ከፍተኛ ነው። በተለይ ሆስፒታል አመራሩ ቅርቦ ነው። በጋራ ሆኖ ስፔሻሊስቶች ሁሉም በጋራ ለመስራት ተሞክረዋል። ግን ስራ እንስራ ብሎ በገቡበት ሰዓት ላይ ከሌላ ቦታ ላይ የፎቶ የማውጣት ነገር የመሳደብ የማስፈራራት ነገር እኛም ጋ አለ አይብዛ እንጂ አለ ይሄ ደግሞ ከሙያ ዲሲፕሊን አንጻር የሚያስኬድ ነገር አይደለም ይህንን ተጋፍጦ ነው በነገራችን ላይ ባለሙያዎች ስራቸውን ሲሰሩ የነበረው ቀላል አይደለም ፕሮቮክ ማድረግ ጥያቄ ተጠይቋል በነገራችን ላይ ጀኒን የሆነ በጣም ብዙ ጥያቄዎች በተቋም ደረጃ ስናወያያቸው በወረዳ ደረጃ የተነሱ ጥያቄዎች አሉ እነዛ ጥያቄውን እኛ ወስደናቸዋል ግን ደግሞ የስራ የግድ መቋረጥ አለበት፣ ምናልባት የጽኑ ህሙማን ክፍል ያለ ሰው መጎዳት አለበት የሚል እምነት የለኝም በግሌ እኔም ባለሙያ ስለሆንኩኝ ማለት ነው። ስለዚህ ከዚህ አንጻር ነገሮቹን የሚያባበሱ አክቲቬት የሚያደርጉ ሰዎች እዚህ ክልል ላይ ሳይሆን በውጭም አዲስ አበባ አካባቢም አሉ። በነገራችን ላይ ይህን ገምገመን አይተናል። ያ ሳይበግራቸው ነው ወደ ስራ ሊገቡ የቻሉት ሁሉ ማለት ነው። ስለዚህ ከዚህ በኋላም ያለው ነገር ጥያቄ ሲኖር ጥያቄውም በየደረጃው የሚፈታው ነው። ስራ የማቆም ሌሎች ነገሮች ግን መኖር አለባቸው ብዬ አላምንም። በራሴም ይህንን ነው የተገበሩት የኛ ክልል ባለሙያዎችም የምል ሀሳብ አለኝ።